ለምን በዚህ መሀል ይዘሻለሁ? ስለ ዳኒና ስለ ሜሪ ሜሪ እኮ የሰርጉ ጊዜ ዱባይ ላይ ተናግራለች። አልሰማሽም አንቺ ራግልጽሞ ብረይ አጡብኝ እኛ የሰራነው ድራማ ነው። እሷ ላይ አምጡብኝ ብሎ እሱ ራሱ እንዳበላሸ እራሱ መጥቶ ማውራት አለበት፣ ይሄን ድራማ ብሎ ነው መጥቶ ከተናገረ። ሌላ ድራማ ከሰሩ ደግሞ ማን ያምናቸዋል? ያምን እበሪ ነው በናሽ ክብሬ ይበልጣል። አያምን የምን ክብሬ ይበልጥብኛል እቺ ልጅ እግዚአብሔር አንድ ቀን ከሱ ጋር ከተገናኘች እስከ ዛሬ ሩታ ሲም ሳይጥራ የሩታ ሲም ሳይሰድ ያለፈችው ቀን አለ የለም። እሱ የሰረበት አንድ አንድ ቆይቶ ለምትጣፍጥ ነው፣ ልጅቷ እንደ ከረሜላ ትጣፍጣለች። ስለዚህ ውሾቹ እነሱ ትንሽ ተንኮስ ያደርግና ውሾቹ እንድጮሁ ያደርጋሉ። ውሾቹ ኛኛኛው ብለው እንድጮሁ ስራቸውን ሰርተው ዞሮ ነው የሚሉት። እኔ በዚህ በዚህ እንደማይሆን ቦታ አይሆንም ነው የምለው። በአሁን ሰዓት አይሆንም፣ ሰላም ናቸው ደህና ነው፣ ጉዴ፣ ደህና ናቸው። ሚዲያ ላይ የሚወራና የማይወራ ነገር ዩቱብ ላይ ደግሞ ድምጻቸው እንዳለ ዩቱብ ላይ ሄደዋል። እንደዛ አይነት ነገር አላ ከይሩን ያምጣ። አላ ሰላሙን ያምጣ። ልጆቼ ምንም አይን ካብኝ ክፉ አይን ካብኝ ልጄን በወደው ያዘችው በጀርባ አትዘልልኝ። መጥፎ ነገር አታውሩ። መጥፎ ነገር እንደዛ ነው እንደዛ ነው እንደዛ ነው አትበሉ። በቃ ካያችሁ በቀር በራሳችሁ በል ይዛችሁ ሉ አታውሩ። እንደዛ አይነትነርደሆነናገርነው ከዳኒ ጋር እንደማትታወቅ ይናገር። ዳኒ ምንም አያውቅም። እንደማመጣ በታራ ነው እራሱ መናገር አለበት። ልጅቷ እየተሰደበች ነው፣ ወቶ መናገር አለበት። ድራማ እንደሆነ ይሄ እርስዎ ራሱ ያውቃል። ድራማ ነው የሰራው። ከዳኒ ጋር ምንም ነገር የለም። ያለው ከዳኒ ነው ነው ብሎ ለም የጉታ ያውቃል። ሩታ ዳኒ አታውቀው፣ ስራ ብቻ ነው ስራና ስራ ከምንም አታውቅም አታውቀም

የተደፋ ውሃ አይመለስም እኔ የምታደርሺልኝ ከሆነ የምታናግሪው ከሆነ ሪኮርድ ከእነሱ ጋር ካለሽ አንድ መልእክት አለኝ ያችን መልእክት አድርሽልኝ በጽሞና በእህትነት እንደ እናት እንደ እህት ይሄ የሆነ ሆነ የሆነ ነገር አንዴ የፈሰሰ እንደት ነው እንቅፋት ስትሄጂ መታሻል ያ አይመለስም አንድ እኔ የምናገረው ነገር አብርሃም፣ ከዚህን ሰዓት በኋላ ሩቷ የሚያስፈልጋት ማስደንገጥ፣ ማናደድ በዚህን ሰዓት ከልብሷ የምትጣላበት ሰዓት ነው። ሰውነቷ አንዴ ሙቀት ይጀምራል፣ አንዴ ይቀዘቅዛል። ያን ደግሞ ሙሉ ለሙሉ ምግብ ስለማትወስድ ምግብ መብላት ስለማትችል ስለሚያስመልሳት ምግብ ካልበላሽ ደግሞ ጽንሱ ይጎዳል። ምግብ በማትወስድበት ሁለት ቀ ሶስት ቀ ምግብ በማትወስድበት ጽንሱ እንትን ይላል ይቀንሳል። ስለዚህ ሁለት ቀን ሶስት ቀን ምግብ እንዳልወሰደች ካወቀ ሆስፒታል ወስዶ ግልኮስ እንዲተካላት። አንድ ሁለተኛ ነገር ደግሞ ፈሳሽ ነገር፣ ፈሳሽ ነገር ሲባል ጋዝ ነገር እንዳመጣባት። ኮካ አሁን ከትላንት ወዲያ ኮካ ሲሰጣት፣ ኮካ እራሱ አይሆንም። ኮካ እና ሎሚ ብትጠጣ ያ ልጅ ይወርጣል። እንደ ባለሙያ ማለት ነው። ኮካ አይሆንም ቢሰጣል ለምሳሌ እናንተ ኮመንት ላይ እንደዚህ ብላችሁ ጻፉ። እዚህ ጋር መጥፎ ነገር አታውሩ። ስለ አብርሽ መጥፎ ነገር መጥፎ ነገር አሁን እናንተ ሚዲያ ላይ ዩቱብ ላይ ላውራ ልውረድላችሁ ማለት ነው ላይ የሚወራና የሚወራ ነገር ይወቁበት። የማይሆን ነገር ነው። ሚዲያ ላይ የምታወሩ ልጅነት ልጅነት ስላለ ያው ነው። ለእናንተም ወንድም አለ አጠፋ ሞመንት ላይ አብሽዬ ትክክል አይደለም ብላቸው ንገሩ። ስሙኝማ እናንተ ማለት ነው አጀንዳ ለምን ትሰጣላቸው? እንደዚህ ነው እንደዚህ ነው እሱ እንደዚህ ነው እያለ ለምን አጀንዳ መስጠት ለምን አስፈለገ? እናንተ እኮ እሷ የሆነ ነገር ሲያደርግ እኮ አምና ፈልጋ ተቀብለ እኮ ነው የምታደርገው እሱ ብቻ ነው የሚያደርገው ወይም እሷም እኮ ስታደርግ እሱም አምኖ ፈቅዶ ነው የሚያደርገው እኮ። ስድቡንም ሁሉንም ነገር እኮ አምነው ነው የሚገቡበት። ግን እናንተ ደግሞ የሆነ ለጥላት አጀንዳ ትሰጣላችሁ። ወደር ነው ብላችሁ የምሬ ነው እንዲጠሏቸው ነው እያደረጋችሁ ያላችሁት። ጣፉ ምከሯቸው። እሷ ሩታ እንደዚህ ነው፣ አብርሽ እንደዚህ ነው፣ አብርሽ እንደዚህ ፕራንክ አደረጋል። ይሄ ኮ ጀስ ፕራንክ የሚደራረጉ ነገር ነው። እሺ እናንተ ዲራማ የሰራውን ወጥቶ ይናገር እያላችሁ ነው ለምን? እሷ ምናፈዲ አይደለም የገባችበት። ያንን ድራማ ሲሰሩ ድራማ በየሰሞኑ ሲተላለፍ ያውቃል። ያለፈ ታሪክ ይሄ፣ ያለፈ ታሪክ ት ፕራንክ አስፈልግማ ፕራንክ ለምን ያደርጋል? ፕራንክ እሺ አደረጋት ልበልሽ፣ ያንን ፕራንክ አደረጋት። እሺ አንቺ አደረጋት፣ ሄደሽ ትመልሸዋለሽ አሁን አንቺ የጠጣሽውን ውሃ። ይህ ነገር መቆም አለበት።

ልናቸ ናራ እርስ በራሳችን ስሜታ የሆነን አናውራ እንደማመጥ፣ እህቶቼ መደማመጥ ቆንጆ ነው። እኛ አልተሳደብንም። እኔ እኔ በበኩሌ እንደ ዱኒያ አልተሳደብኩም እህቴም ደግሞ የጠየቀችው ጥያቄ እኔ መልሼላታለሁ። ስለዛ ዱባይ ላይ ተወርቶ አልቋል። ያለቀውን ነገር አታንሺ። ይሄ ደግሞ ስራ ነው ግን ያጠፋበትን ቦታ ይሄ አጥፍቷል። ይሄንን መልክቴን አድርሱልኝ። እኔ የምለው እንደ ጤና ባለሙያ ነው። አንደኛ እኔ እሷን እሷን ደግፌ እሱን ለመስደብ አይደለም፣ እሱን ደግፌ እሷን ለመስደብ አይደለም። ይሄ የተሰራው ትናንትና ስራ ነው። ስራ ሆኖም ትክክል ስራ ያልሆነውም ትክክል አይደለም። በዚህን ሰዓት ይሄ የማያስፈልገው አንደኛ እንደዛ ተናዳ በሄደችበት ሰዓት እንቅፋት ብይዛት ወይም ብትደናቀፍ ብትወድቅ ለእሱ ነው ችግሩ። ዞሮ ያን ያለማሰቡ ነው፣ ልጅነት ነው። ይሄን ነገር የማያቅ የሚያውቅ ሰው ቢኖር እንደማያደርግ ሰማካለው የሚያውቀውን ነገር አያውቅም። የሚያውቀውን ነገር እኛ ደግሞ ይሄ እንደዚህ አይደለም፣ ይሄ እንዲህ ቢሆን እንዲህ ነው ብለን መናገር የራሳችን ፋንታ ነው። ከወደድናቸው ጀምሮ ማለት ነው፣ ከትላንት እስካሁን ድረስ የተሳሳቱበትን ቦታ ይሄ እንዲህ እንዲህ ነው ይሄን ይሄ እንዲህ ቢሆን ራሳችን እርስ በራሳችን ተመካክረን እርስ በራሳችን ተደጋግፈን፣ አሁን እኔ እርስ በራሳችን እዚህ ተልባ ምጣላች እናንጣጣ። ሌላው ደግሞ ሶስት አራት አርጎ ያወራል፣ እሱን እናውቃለን። ስለዚህ አብርሃም እዚህ ላይ አልሰደብነውም፣ የምታውቁልኝ ክፉ ነገር አልተናገርንም። አብርሃም እንዲህ ነው እሷ እንደዚህ ነች አላልንም። እኔ በበኩሌ የተናገርኩት እንደ ጤና ባለሙያ በዚህን ሰዓት እሷ ልብሷ እንኳን ይከብዳታል ነው። የገባሻል? ውዴ ጥያቄ አለኝ። ጥያቄ ለምን ፕራንክ አደረጋት? ለምን አሰደባት? አላችሁ አይደለ? እኔ ስትሉ ስለሰማሁ ነው። እኔ ማንኛቸውንም አንድ ፕራንክ እየሰራ ሁልጊዜ እሷን ያሰድባታል አላችሁ አለች። ማንኛችሁ እንደሆነ አላቅም አላችሁ። ግን ደግሞ ይሄ ነገር ስራ ነው። የሰው ልጅ ካልሰራ አይለወጥም፣ አይደለም ያንን ስድብ አምናን የገባችበት ወይም ስድቡን ተመካክሮ እኮ ነው የሚሰሩት። እናንተ እዚህ ባወራችሁ ወይም እሷ ሌላ ፕራንክ ባደረገችው እሱ ቢሰድብ ያንን አምኖ እየተቀበለ ነው የሚሰራው። እናንተ ስላወራችሁ ወይም ይሄ ድራማ ነው። ወጥቶ ይናገር ስላላቸው አይደለም ወጥቶ የሚናገረው። አገናዝቦ አገናዝባ ነው ወጥታ የምትናገረው። ገባሽ? አይደለም አንቺ ስለመራሽ አንቺ ስለተንጫጫሽ ሚዲያ ላይ ለእነሱ ቦታም የለቸው፣ አያሹም፣ ቸክማ ያደርጉሽም። መጥቶ ይናገር። ከዳኒ ጋር የሰራውን ድራማ መጥቶ ይናገር።

ሁልጊዜ ሲጀመር ማለት ነው የሆነ ጥላቻሽን ድራማ ወቶ መናገር አለበት ማለት አንቺ ትላልሽ አይደለም? ያንን ድራማ ወቶ የሚናገረው ግራ ገባኝ ማለት ነው። እናንተ እውነተኛ ደጋፊዎች ናቸው፣ በእግዚአብሔር ለምን ሁሉም ነገር ሚዲያ ላይ የምታወጡት ሁሉ

ሁለታቸው ነው የሚወደው። እሱ ትላንት የሰራው ፍራንክ ደስ አያለም ብሎ መልስ ነው የሚሰጠው እንጂ የጠላ ሰው የለም እዚህ ጋር ምን አባት ነው እናንተ ማሽቀባት። ቆይ ቆይ ቆይ ቆይ እሷ ስሜታ የሆና ላይ ተናዳለች የተናደደችበት